ሰዎችን ባላቸው ባህሪ መቀበል ግድ የሚሆንበት ሁኔታ ይኖራል። ሰዎችን እንደ ባህሪያቸው ማስተናገድ አለብን። ሁሉም ሰው መልካም ላይሆንልን ይችላል። ሁሉም ሰው ፈገግታ የተሞላበት ሰው ላይሆን ይችላል። ሁሉም ሰው ታጋሽ ላይሆን ይችላል። ሁሉም ሰው ሀሳባችንን ላይረዳን ይችላል። ሁላችንም እንደ ከለራችን፣ እንደ መልካችን ጸባያችንም የተለያየ ሰዎችን ባላቸው ባህሪ መቀበልና እንደ ባህሪያቸው ማስተናገድ ከሰዎች ጋር መልካም መኗኗር እንዲኖረን የሚያደርግ ነው። በተለይ በተለይ ደግሞ እነዛ ሰዎች ሀቃቸው እኛ ላይ ከበድ ያሉ ሰዎች ሲሆኑ ነገሩ ከበድ ይላል። በተለይ በተለይ ወላጆቻችን ሀቃቸው እኛ ላይ ይበረታ ነው። አላህ ሱብሐነሁ ወተዓላ ከእሱ ሀቅ ቀጥሎ በጣም ያጠነከረው ሀቅ የወላጆች ሀቅ ነው። በመሆኑም እንደ ባህሪያቸው ወላጆቻችንንም ካላስተናገድናቸው ካልተኗኗርን ሐቃቸውን እንዳንጠብቅ ሐቃቸውን እንድናጓድል መነሻ ይሆናልና የትኛውንም ሰው እንደ ባህሪው እናስተናግደው።